ትልቁ ላይ እንዳትወጪ እንደዚህ፣ ትልቁ ላይ ትሆን እኔ አልወጣም። እውነቱን አመጣሁልህ፣ ከታች አመጣሁልህ። ይሄ ነው ይሄ ነው። ታችሁ የት አለ? የት ታች አንድኛው አመጣሁ ይላል። ቆይ አንቺ አትዝጊው። ታች ይሄ ነው ይሄ ነው

ቆይ ከፊቱ ያለው ቆይ አንብቤ ውስጥ ልምጣ እንዴ እንደነበረው ከሱ በፊት ያለው ነበው አድርገኛ አድርገኝ አሳንሰኝ ትንሽ ያነበቡት ያው ሁላቸው ማይታቸው አንድ እንደሚል አንድ ኢብኑ ማጃህ ምን እንዳለ እናሳያችሁ። ስለ እንግሊዘኛ ቆይ፣ አንድ ስለዚህ ብዙም ኢብኑ ማጃ ስለዚህ ሐዲስ ምን እንዳለ አሁን ለመልከተ ያው እነዚህ ጋር እስኪ አንብብልን። እነዚህ ጋር አሁን ቨርሲስ ስታነቢው ጊዜ በግዚ 72 የሚል ያለው ይመስለኛል እስኪ አንብበው። እዚህ ጋር ስለምንድን ነው ይሄ? ኢብኑ ማጃ ስለ 72 ሚስቶች እየተናገረ ነው። ያው ኢብኑ ማጃ ይላል። ያው እነዚህ ጋር ተመልከች። 72 ሚስት በገነት እንዳለ ይናገራል። ሰላም ወይኔ አይቼው በአማርኛም በትግርኛም ተርጉሜ ተረድቼው ልንገርህ፣ እንጂ ዝም ብዬ ወይም አስረዳኝ አንተ። ይሄ ምንድን ነው ያው ችግር? ለምን ቅድም ሰባ ሁለት አለ ብለሽ ነው እኔ ያመጣሁልህን። ሰባ ሁለት ይላል ያመጣሁልህ፣ ሰባ ሁለት እንደምታገኝ ለአላህ ብለህ ደምህን ካፈሰስክ ይላል እንግሊዘኛ

ወላሂ ላዚም እንደተገኘባት ታውቃለች። አሁን ለማንኛውም ይሄ ለዚህ ቦታ ላይ ሰባ ሁለት ሚስት እንዳለ ክርስቲያን የገባ ካለ ያንብብላት አንዴ። ክርስቲያን የለም አይደል? በቃ አነሳ፣ አሁን ይሄን ሀዲስ ሙሉን ተርጉምላት ሰው ማንበብ ስላልቻለች። አነሳ፣ ይሄን ሀዲስ ተርጉም ነው የሚለው ምሽካት አልመሳቢ ላይ ቅድም ከፍተህ ነው ከስር ምን ይላል ትርሚዚ እንደ ኢብኑ ማጃ ትራንስሚትድ ይላል ዘግቦታል ይላል ኬት ነው ያመጣው ምሽካት አልመሳቢ ከፍጫው አለ ፊት ለፊት ያለ ላሳ ይችላለሁ ከእብን ማጃ እና ከትርሚዚ ነው ያመጣው ቀጥታ ሶርሱ ኢብኑ ማጃ ጋራ ስንሄድ ደግሞ ሀዲሱን አስቀምጧል ዴር ኢዝ ኖ ዋን አረስ አረስ አንድ ይሄንን ሙሉን ተርጉምላት። አንድ ቀይ ደስ ይበላት። ያው ብንማጃህ ጋር እንደሚገኝ እዛ ጋር ከታች አይተሸዋል አይደል? ያንን አሳይ ስልሽ ነበረው። እሱ ነው። ልክ ስታዩ ጊዜ ሌላ ነገር ለማውራት ፈለግሽ። ብንማጃህ እንደወሰደው ከታች ተቀምጧል። አሁን ብንማጃህ ስለ ሐዲሱ ምን ብሏል የሚለውን ቀጥታ ብንማጃህ ጋር ስለወሰደን ያ ምሽጋቢ እዚህ ጋር ብንማጃህን ከነ ቁጥሩ ስለ 72 ሚስት የተናገረበትን ከፍቼልሻለሁ። ምን እንዳለ እንመልከት። ሳራ ከላይ ክርስቲያን ነሽ? እግዚአብሔር ይመስገን አዎ ክርስቲያን ነኝ እሺ እንኳን ደህና መጣሽ እንግሊዘኛ አንበብ ትችላለሽ አልችልም እሺ ችግር የለም በቃ አሁን አነስ እንግሊዘኛ ስለሚችል አነስ ይሄን እያነበብክ ተርጉምላት ሜርሲ አዳምጪ እሺ ስለት ካለ ማረም ትችላለሽ አነስ ተርጉምላት ኦኬ እራስሽ ቀደም ያመጣሽው ሀዲስ ነው ማለት ነው ዴር ኢዝ ኖ ዋን ሁ አላህ ዊል አድሚት ቱ ፓራዳይዝ በት አላህ ዊል ሜሪ ሂም ቱ 72 ዋይቭስ

ሜርሲ አዎ፣ እሱ ነው ያልኩት። ጋብ ትጋባለች፣ እሱ እዛው በጣም ጥሩ ነገር ግን ኢብኑ ማጃ ሲያስቀምጠው ጊዜ ውሸት ሐዲስ መሆኑን ለመናገር ነው ያስቀምጠው። ከታች ያው ተመልከች፣ ደረጃው ምንድን ነው ስልሽ ነበረው

ሰባ ሁለት ሚስት የሚሏቸው ወላሂ ውሸት አድ ያቆሙ ናቸው። እናንተ ምን ያክል እንደሚነቋቸው ያያቸው አይደል። ከታች ደረጃውን አያሳያቸው ያን እንደቆ እንደ ነው ደረጃ ምን ያድርግልናል አያቸው አይደል። ደደብነታቸውንም ያው በግልጽ ይናገራሉ። ምን አገባኝ ስለ ደረጃ ይላሉ አያቸው። እንደዚህ ናቸው። እንዲ ነው የሚሸውራቸው። እስኪ ከታች ስለ ሀዲቱ ይሄን ለምን አስቀመጡት ከተባለ ታዲያ ዕለሞች በእርሳቸው በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት መሆኑን እንድንጠነቀቅ ዘንድ ነው ያስቀምሉት። ስለ መልካም ነገር ብቻ ሳይሆን የምትማረው መጥፎ ነገር የተዋሸንም ነገር ልታውቀው ይገባል። ያ ነገር በእርሳቸው ላይ የተዋሸ እንደሆነ እንድናውቀው ከታች ምን ብሎታል? ባፍ ብሎታል። ይሄ ግን ያሳያችሁ፣ ምክንያቱም በእናንተ አይምሮ ላይ መጫወት ነው የሚፈልጉት። ያው እና በስልምና ሰብአለ ሚስታለ እያሉ ይሰክሷቸዋል። ውሸት ነው። ደረጃው ምንድነው? አሳይ ስላት ቀደም ደረጃው አልተቀመጠም ባላች። ምክንያቱም ምሽካት ለመሳቢያ ላይ ሸካል ባሪ ዛ ቦታ ላይ እንዲህ ነው ብሎ ደረጃውን አላስቀመጡትም፣ ግን ያ እብኑ ማጃህ እንደመጣ ከታች አስቀምጦታል። እብኑ ማጃህ ይላል ከታች ስላት፣ ያንን ላለማንበብ ፈለገች። ሁላችሁም ስታይባት ጊዜ በቃ እንደተባለነባት አወቀች። ወደ ይፍ ከዚ እኛ ች ሰው ሆናል ሆነ ምን አገባን። ካ ክርስቲያኖች ን ሊያቆቻቸው ውሸትም ናቸው እንላችለን። እዚህ ነው፣ እነሱ መተው ከእኛ ፊት ማውራት አይችሉም። ግን እናንተ የምትሰማቸውን ሁሉ ውሸቶች አምጧቸው። እህ ወላሂ፣ እያንዳንዱ ውሸት እንደሆነ እናሳያቸዋለን። በእናንተ ምሮ ላይ እየተጫወቱ ነው። ወደ ሙስሊሞች ጋር መታቸው፣ እስልምና እንዳትሰሙባቸው በጣም ይሰጋሉ። ስለዚህ ያላቸው አማራጭ ምንድነው? እስልምናን በእናንተ አይምሮ ውስጥ ማቆሸሽ ነው። ይሄ ነው፣ እንደ እስልምና ለካ የዝሙት ሃይማኖት፣ በሰባ ሁለት በገነት ውስጥም ትዳር አለ ብለው፣ ይሄ ሁሉ እናንተን እየተጫወቱባቸው ነው። አላህ፣ እኛ ጋር ሰላት ደርሷል። ወንድም ያነሳለ አብዱላህ ከታች ቀጥሉ። ባርከላሁ ፊኩም። ሳራ ከላይ አለች አውራት مرحبا